ሶ ከዚያን ከለታት አንድ ቀን ምን ተፈጠረ? እዚህ ሱራ ምዕራፍ 6 ቁጥር 19 ላይ ለምን ወረደ ብለን ስናነብ አስባብ አልኑዙል ላይ ማለት ነው እንደ ሚል ቃል እናገኛለን። ሰይድ አልከልቢ ዘ ቺፍ ኦፍ ዘ መካ ሰይድ ኦ ሙሐመድ ዊ ሲ ዛት ኖ ዋን ቢሊቭስ ኢን ዋት ዩ ሴይ ኮንሰርኒንግ ዘ ማተር ኦፍ ሜሰንጀር ሺፕ ዊ ሃቭ አስክድ ዘ ጁስ ኤንድ ክርስቲያንስ አባውት ዩ ዩ ኢን ዴር ስክሪፕቸር ሶ ሾ አስ ሰምዋን ሁ ዊል ቴስቲፋይ ዳት ዩ አር ኤ ሜሴንጀር አስ ዩ ክሌም ብለው ይሉታል ማለት ነው። የመካ አለቆች ተሰብስበው እዚህ ጋር እንደጠየቀ ይናገራል። ይህ ሂጂና ተፍሲር 18 ቁጥር 3 ላይ ተመልከቺ። ሌላም ቦታ አለ። ሙሐመድ ሂዱና አይሁዶችና ክርስቲያኖችን ጠይቁ እንዳለ ከዛን ይሄዱና እዚ ጋር ወደ መካ እንደሄዱ፣ እነዚህ አሁን ለምሳሌ አልነድር ቢን አልሃሪስና ኡቅባ ቢን አልሙኢት የተባሉ ሰዎች ወደ አይሁዶች እንደሄዱ ሊጠይቁት ማለት ነው እና ሄደው ምን ይረዳሉ? መሐመድ እንደማይታወቅ በክርስትና ና በአይሁድ መጽሐፍ ላይ እንደማይታወቅ። እንግዲህ መሀመድ ራሱ መጽሐፍ ቅዱስ በዛን ዘመን የነበረው ወንጌልና ቶራ እንዳልተበረዘ ተናግሯል። ሄደው ሲጠይቁ ደግሞ ክርስቲያኖችና አይሁዶችን ምን አገኙ? የመካ አለቆች መሐመድ በክርስትና ና በአይሁድ መጽሐፍ ላይ እንደማይታወቅ ተናገሩት ሰሙ፣ ማለት ነው። ከአይሁዶች ና ከክርስቲያኖች ማለት ነው። ከዚያ በኋላ መጡና ወደ ሙሐመድ ምን አሉት? ኦ ሙሐመድ፣ ሙሐመድ ሆይ ዊ ሲ ዛት ኖ ዋን ብሊቭስ ን ዋት ዩ ሳይ ኮንሰርኒንግ ዘ ማተር ኦፍ ሜሴንጀርሽፕ ስለ መልእክተኝነቴ በአይሁዶች ና በክርስቲያኖች መጽሐፍ ላይ ስለሱ የተናገርከው ተጽፍ ያለው ስላልከው ምንም አላገኘንም። ምን ይላልተው? ያብ አስክድ ዘጁ ሴንደ ክርስቲያን አይሁዶችና ክርስቲያኖችን ጠየቅናቸው ስለ አንተ ኤንደ ዘ ክሌም ዳት ዴር ኢዝ ኖ ዲስክሪፕሽን ኦር ሜንሽን ኦፍ ዩ ኢን ዴር ስክሪፕቸር ስለ አንተ የተጻፈ በወንጌልና በቶራ የተጻፈ ነገሩ እንደሌለ ነገሩን ብለው ይሉታል ማለት ነው። ይመልሱለታል ማለት ነው። ቀጥለውም ምን ይሉታል? ሶ አሉት መሀመድን ማለት ነው። ሶ ሾ አስ ሰምዋን ሁ ዊል ቴስቲፋይ ዩ ዳት ዩአር ሜሴንጀር አንተ ነቢይ መሆንህን የሚያሳይ መልእክተኛ መሆንህን የሚያሳይ ሌላ ማስረጃ አምጣ ያሉት። እንግዲህ ታምርን ቀድሞ አላደረገላቸውም። ቀጥሎ በነቢያት ተሰብክያለው እያለ ተናገረ። በአይሁዶችና ክርስቲያኖች ያውቁኛል ብሎ ተናገረ። ነገር ግን ሄደው አጣርተው መጡና አንተ የለህም፣ ስለዚህ ሌላ ምልክት ሌላ ሾአስ ሌላ ምልክት አሳዩን። በቃ ተስፋ ቆርጠዋል፣ አይሁዶችና ክርስቲያኖች ላይ እንደሌለ ማለት ነው። ሶ ሌላ የሆነ መልክተኛነትን የሚያሳይ አሳየን አሉት። በጣም የሚገርም የእኛን ጥያቄ ነው የጠየቁት። ሶ አሁን በክርስትናና በአይሁድ በሙስሊሞች መካከል ማለት ነው በእስልምና መካከል ሁለት እንትኖች አለመግባባቶች አሉ በዚህ ጉዳይ ላይ ማለት ነው። እንግዲህ ምን የሚለው ነው? አንደኛ፣ ዛሬም አንዳንድ ሙስሊሞች ማለት ነው ማለት ምን ይላሉ? ሙሐመድ በቀደመው መጽሐፍ ላይ ነበረ፣ እናንተ ክርስቲያኖች በረዛችሁት። ቁርአኑ እንደሚለን የሙሐመድ ስም አህመድ የሚለው የሙሐመድ ስም በሙሐመድ ዘመን በወንጌል ላይ ነበረ፣ ይንቀላችሁና ነቀላችሁት፣ አወጣችሁት የሚሉ አሉ ማለት ነው። የዘመናችን ውስታዞች በተለይ አፖሎጂስት ነን የሚሉ ይናገራሉ፣ እንደዛ ይላሉ። ክርስቲያኖችና አይሁዶች ደግሞ ምን ይላሉ? እኛ ሆን ብለን አንድ ሰው በመጽሐፋችን ሰፍሯል ብለን በዓለም ላይ ከመሐመድ ዘመን በኋላ ያለነው ክርስቲያኖችና አይሁዶች ተሰብስበን መሐመድን ያወጣንበት በዓለም ላይ እንግዲህ ወንጌል ተሰራጭቷል በሙሐመድ ዘመን ማለት ነው። ተሰብስበን ከዛ በኋላ ከሙሐመድ በኋላ ተሰብስበን ኦርቶዶክስና ካቶሊክ እንግዲህ ቀድሞ ተከፍሏል ሁለት ቦታ፣ ከሙሐመድ በፊት ኢቨን ሁለታችንም ተስማምተን የሙሐመድን ስም ቀደን እናውጣው ተባብለን እንደዛ የተስማማንበት አንደኛ የታሪክ ማስረጃ የለም። እንደዛም አላደረግንም። እንደዛ ያደረግንበት ምንም አይነት ምክንያትም አይኖርም፣ እንደዛ የምናደርግበት ማለት ነው። ኢቨን አሁን ለምሳሌ ከክርስቶስ በኋላ ብዙ አባቶች ተነስተዋል። ክርስትና አባቶች ማለት ነው እነ ኦገስቲን እነ ሲልመንቶፍ ሮም እነ ኢግኔሽየስ አንዱም ስለ መሐመድ መምጣት የተናገረው የተናገረ የለም እና ከመሐመድ መወለድ ሁለት መቶ ዓመት በፊት ደግሞ የተጻፈ እንትን አለን፣ ወንጌል አለን፣ የገሪማ ወንጌል ኢቭን በኢትዮጵያ በጊዜ የተጻፈ አለን። ከሙሐመድ ከመምጣቱ ከ200 አመት በፊት የተጻፈ ማለት ነው። ከሙሐመድ በኋላም የተጻፉ አሉ። የግሪክ ማኑስክሪፕት ከሙሐመድ በፊት የነበሩ የግሪክ ወደ በሺ የሚቆጠሩ የግሪክ የቀድሞ ማኑስክሪፕቶች አሉን። የጽሁፎች ማለት ነው ከሙሐመድ በኋላም ያሉን አሉ እና አንዱ አህመድ በሚል ስም ሙሐመድ የሚባል አካል እንደሚመጣ የሚያሳዩን የማስረጃ ወይ ደግሞ የሚያሳየን ወንጌል ላይ የተጻፈ አናገኝም። የለም ሶ ሶ ክርስቲያኖች እንደዚህ እያሉ ይሞግታሉ ማለት ነው። በሙሃመድ ዘመንም የተጻፈ ከዚያም በኋላ የተጻፈ መጽሐፍቶች በእጃችን አሉ። በእነዚህ ሁሉ መጽሐፋችን አህመድ የሚባል ስምን በወንጌል ውስጥ አላየነውም፣ አናውቀውም። ተፋቱን። እንዲሁም የመጀመሪያ የሙሃመድን ስም ኩሰም እንደሆነ የእስልምና መጽሐፍት ይናገራሉ፣ ነው ይናገራሉ። ና ሶ የመጀመሪያው ስም ኩሰም ከሆነ አህመድ የሚባል ስም ወንጌል ላይ ወይ ደግሞ የምር ሊኖር አይችልም ማለት ነው። የመጀመሪያው ስሙ ራሱ ሲጀመር ኩሰም ነው እና ይህን ይህን እያነሱ ከክርስቲያኖች ምን ያሉ ኖ መሀመድን አናቀውም በቀደሙት መጽሐፍ አልተጻፈም ይላሉ ሙስሊሞች ደግሞ በተቃራኒው ይላሉ ማለት ነው እና ሌላው ክርስቲያኖች የሚያነሱት ምንድን ነው? መሐመድ ኢብነሽ በመሐመድ ጊዜ በመጽሐፍ ቅዱስ ላይ ሰፍሮ ከሆነ ለምን ያንን መጽሐፍ የሰፈረውን መጽሐፍ በእጃችሁ አልያዛችሁም ነው ለምን አልጠበቃችሁትም? አንድ አካል በቀደሙት መጽሐፍ ከሰፈረ የቱ ጋርና በየትኛው ክፍል እንደሰፈረ መናገር ያለበት የቤት ስራው መስራት ያለበት ያው ተናጋሪው መሐመድ ነው እንጂ አሁን የዛሬ ኡስታዞች አይደሉም። የዛሬ ኡስታዞች አሁን ዝም ብለው ጥቅስ እየጠቀሱ ከመጽሐፍ ቅዱስ ይሄ ለመሐመድ ነው ይላሉ፣ ይሄ ለመሐመድ አይደለም ይላሉ እና እነሱ ሳይሆኑ መስራት ያለበት ሙሐመድ ነው። በዘመኑ የቱ ጋር ይኸው እዚህ ጋር ነው የሰፈርኩት ብሎ መናገር ያለበት እና ሙሐመድ አንደኛ እንደዛ ብሎ ቢናገር ኖሮ ሙሐመድ ማለት ነው ሙስሊሞች ደግሞ ይኸው ያን የመጽሐፍ ቅዱስን እንትን ይይዙና ወንጌል በእጃቸው ዛሬ ድረስ ይኖር ነበረ ማለት ነው ይይዙና ይኸው እኮ እናንተ መጽሐፋችሁን ዛሬ በረዛችሁት። ነገር ግን ትክክለኛውና የቀደመው ኢንጂል ወንጌል ይኸው እኛ ጋር አለ። ይህም ሙሐመድን የሚያረጋግጥ ነው። እንደዛ ማለት ነበረባቸው። የዛሬ ሙስሊሞች ማለት ነው። የዛሬ ኡስታዞች ማለት ነው። ነገር ግን ኢቨን ወንጌልን እንትን አይሉም፣ አይቀበሉም ማለት ነው። የማይቀበሉበት ምክንያቱ ምንድን ነው? ያልተቀበሉበት ምክንያት ምንድን ነው? አሁን እኛ የምንለው እኛ ክርስቲያኖች የምናስበው ሲጀመር ከመጀመሪያ ጀምሮ ሙሐመድ የሚል የለም ሶ በረዛችሁት በሚል እንዴት ብዬ ላስረዳ ነው? ሶ ለምንስ አላ የክርስቲያኖች ወይ ደግሞ የራሱን መጽሐፍ በመበረዝ አንዳንድ ሙስሊሞች አሉ እናንተ በረዛችሁት የሚሉ ማለት ነው በዘመናችን ሳይቀር። ሶ ለምንስ አላ የክርስቲያኖችን እና የራሱን መጽሐፍ በመበረዝ የመሐመድን ትክክለኝነት እንዳይታወቅ አደረገ ማን ቀረበት? እያሉ ክርስቲያኖችን ሞግታሉ ማለት ነው። ስለዚህ የጥያቄ በጣም አስፈላጊ የሆነ ጥያቄ ነው። የመካ አለቆች አይሁዶችና ክርስቲያኖችን አናውቀውም ብለው ካል ማንም ይህንን ንግግርክን የሚያምን የለምና አንተ ነቢይ መሆነን የሚያረጋግጥ ማስረጃ ያስጠናሉት። ሶ ስለዚህ የመካ ነዋሪዎች አለቆች የጠየቁ ጥያቄ በጣም ክሩሻል የሆነ ጥያቄ ነው። ምንድነው ያሉት በቀደሙ መጽሐፍ ላይ ክርስትናና በአይሁድ መጽሐፍ ላይ ተጽፍ ያለው ብለሃል። ነገር ግን ክርስቲያኖችና አይሁዶችን ሄደን ጠየቅ ናቸው፣ ነገር ግን አላገኘንም። ስለዚህ ምን ትለናለ ብለው ነው የጠየቁት ማለት ነው። ሶ አሁን መሀመድ እውነት ስሙ ወንጌል ወይ ደግሞ ኢንጂል ላይ ሰፍሮ ከሆነ አህመድ በሚል ስም ሰፍሮ ከሆነ ወንጌልን አምጡልኝ ብሎ መጽሐፍን ግለጡልኝ ብሎ እዚህ ጋር ተጽፍ ያለው ብሎ ይነግረን ነበረ ወይ ደግሞ ይናገር ነበር። ይኸው ተጽፍ ያለው ባልኩት መሰረት ይኸው እዚህ ጋር ተጽፍ ያለው ብሎ ያሳይ ነበረ። የዛሬ ሙስሊሞችም በቃ ያንን ወንጌል ይዘው ይኸው እዚህ ጋር እኮ ሰፍሯል ብለው በቀላሉ ያ ነገር ይፈታ ነበረ ማለት ነው። ነገር ግን ሙሀመድ የመለሰው ምንድን ነው? በሱራ ምዕራፍ 6፡19 ላይ ከምስክርነት ከነገሩ ሁሉ ይበልጥ ታላቅ ማን ነው በላቸው አላ ነው በእኔና በእናንተ መካከል መስካሪ ነው ያል በቃ ምስክርነቴ እኔ አለ አላህ ነው ብሎ ወደ አላህ ማዞር ጀመረ ማለት ነው። ቀጣይ ሙሐመድ ይህን ሲጠየቅ ሱራ ቁራን ሱራ ምዕራፍ 6:19 እዚህ ጋር ይኸው ሱራ ምዕራፍ 6:19 ለምን እንደወረደ ሲናገር ክርስቲያኖችና ክርስትናና አይሁዶች ላይ አይሁዶ ምን ብለው ጠየቁት የቁረሽ አለቆች ጁስ ስለ አይሁዶችና ክርስቲያኖችን ጠየቅናቸው ስለ አንተ፣ ነገር ግን አንተ የለህም። ስለዚህ አሉት ሶ ሌላ ማስረጃ። ሾ አሰሟን ሁል ቴስቲፋይ ዳት ዩአር መስጃ። አንተ ነብይ መልክተኛ መሆነን የሚያሳይ ሌላ አሳየን። በዚህ ተስፋ ቆርጠናል። አይሁዶችና ክርስቲያኖች ጠይቋቸው ባልከው ተስፋ ቆርጠናል፣ ግን ሌላ አሳየን አሉት። ሾ አስ ሰሟን ሌላ አሳየን ሲሉት መሐመድ ምናለ በቃ መስካሬ እኔ አላህ ነው አለ ማለት ነው። ነገር ግን ትክክለኛ እውነት ተጽፎ ቢሆን ኖሮ ምንደው ማድረግ የነበረበት ወንጌል ላይ እኮ አለው ብሎ አምጡልኝ ብሎ ወንጌልን አስከፍቶ ያሳይ ነበረ። በቀደሙ የነበሩትም ውስታዞች ያንን ነገር ይዘው ወይ ደግሞ እዚህ ጋር ለምሳሌ ማቴዎስ አምስት ስድስት ላይ ሰፍሬያለሁ ብሎ ሙሐመድ ይናገር ነበረ። ያንን ደግሞ ያ ነገር ይዘገብና ዛሬ ድረስ የተስተላለፈ ይኸው ሙሐመድ እንደተናገረን በዚህ ወንጌል ላይ ሙሐመድ አለ ብለው ሙስሊሞች ለዘላለም ይናገሩ ነበር። ነገር ግን ይሄ አልሆነም። ያልሆነበት ምክንያት ምንድነው? ይህን ጥያቄ ስጠየቅ መሐመድ መመለስ አልቻለም። መጽሐፍ ቅዱስ ከፍሎም ከፍቶ ማሳየት እዚህ ጋር ተጠቀሻለሁ ብሎ መናገር አልቻለም። ስላልቻለ ምን አለማመድ ማስቀየስ ጀመረ። በነገሩ ሁሉ አለ በምስክርነት አለ። ሌላ ምስክር አምጣ ሲሉት በምስክርነት ከነገሩ ሁሉ ይበልጥ ታላቅ ማን ነው በላቸው አላ ነው። በእኔና በእናንተ መካከል መስካሪ ነው። ይህም ቁራን እናንተ የደረሰውን የደረሰውን ሰው ሁሉ በእርሱ ላስፈራራበት ወደ እኔ ተወረደ እና ለእኔ መስካሪ አላ ነው። ትልቁ መስካሬ አላ ነው። ሌላው ደግሞ ቁራን ነው። ለእኔና ለእናንተ በእኔ ወርዶ አለ ቁራን ለእኔ ወርዶ አለ ብሎ መለሰ ማለት ነው። ይስሚን ትቶታል ማለት ነው። ይኸው ወንጌል ላይ እኮ እዚህ ጋር ሰፍር ያለው፣ እዚ ጋር እኮ በብሉይ ኪዳን መጽሐፍ ላይ ሰፍር ያለው የሚለውን ማሳየት ትቶታል ማለት ነው። ምን ነው መናገር የጀመረው ማስቀየስ ጀመረ። መስካሬ አላ ነው ብሎ ወደ አላ ይኸው ይህንን መጽሐፍ ወረደልኝ ብሎ ወደዛ ማስቀየስ ጀመረ ማለት ነው። መሐመድ ሶ ሳጠቃለው በነቢያት መሰበክ ላይ ማለት ነው። መሐመድ ምን አለ አባት ልጁን እንደሚያውቀው የመጽሐፉ ሰዎች ክርስቲያኖችና አይሁዶችን ያውቁኛል፣ ጠይቋቸው አለ ቁረሾችን፣ ክርስቲያኖችና አይሁዶችን ደግሞ ቁረሾች ጠይቀው አረጋግጠው ሲመጡና ሲያፋጡት መሐመድ ሀሳቡን ቀየረና ከአላ የሚበልጥ ምስክር ማን ነው አለ። ሶ ለምን አሁን ሙስሊሞች በመሀመድ ዘመን ያልተበረዘውን ወንጌል በእጃቸው እንዳልያዙ የተረዳን ይመስለኛል። ምክንያቱም ያልያዙበት ምክንያት መሀመድ አሁን ያኔ እዚህ ጋር ተጠቅሻለሁ ብሎ ቢናገር ኖሮ ያው ዛሬ ድረስ ወንጌልን ይዘው ይመጡ ነበረ ማለት ነው። ነገር ግን መሀመድ አላሳያቸውም፣ አስቀየሰ ምስክርነት አላ ነው በሚለው ማለት ነው። ስለዚህ በነቢያት አለመሰበኩም። ቢሰበክ ኖሮ በመጽሐፍ ቅዱስ በዛን ዘመን በነበረው ወንጌልና ቶራ ቢሰበክ ኖሮ ተጽፎ ቢሆን ኖሮ ሙሐመድ ያኔ ያሳያቸው ነበረ። ዘጋቢዎችም ይህንን እንደዘገቡልን ያንን ይዘግቡልን ነበረ። ነገር ግን ሙሀመድ ይሄ በወንጌል ና በቶራ መጽሐፍ ላይ እንዳልሰፈረ ያስረዳናል ማለት ነው። ሶ ሙስሊም ወንድሞቼ፣ እናቶቼ በመሐመድ ዘመን የነበረው መጽሐፍ ቅዱስ እንዳልተበረዘ ራሱ አረጋግጦልናል፣ ራሱ መሐመድ አረጋግጦልናል። በወንጌል ተዳኙ ብሎናል። ነገር ግን በዚያ ውስጥ ራሱን ያላገኘው መሐመድ ምስክሬ አላ ነው አለ እንጂ መጽሐፉን በረዛችሁት አላለንም። ስለዚህ እባካችሁን ተፋቱን እያለ ይቀጥላል ማለት ነው። ይህን ይመስላል። ቀጥለን ደግሞ የምናየው የዛሬው ሙስሊሞች ደግሞ የዛሬው ኡስታዞች ሰው ምን አይነት ሲስተም ነው የሚጠቀሙት? በተለይ አፖሎጂስት የሚሉ ማለት ነው ዝም ብለው የመጽሐፍ ቅዱስን ያነቡና ይህ እኮ ለሙሐመድ ነው፣ ይህ እኮ ለሙሐመድ ነው እያሉ ያመጣሉ ማለት ነው። ነገር ግን ሙሐመድ ግን አልተናገረውም። በቃ መሀመድ በዛን ዘመን ሆኖ እንግዲህ ቢናገር ኖሮ ሙስሊሞች ዛሬ ድረስ የሚኮሩበት ይህ መሀመድ እኮ እዚህ ጋር ተናግረዋል። ለምሳሌ ልንገርሽ ውዴ ክርስቶስ ማለት ነው ኢሳያስ ላይ ሰፈራ ያለው ሲል ማለት ነው ጠቅሶ ነው የተናገረው። በሉቃስ ወንጌል ላይ ምናለ መሰለሽ ይሄ መጀመሪያ ኢሳያስ ነው አነበበና፣ ኢሳያስ ስንት እንደሆነ አላስታውሰውም። አነበበና፣ ጥቅሱን በቴክስት ልክልሻለሁ። አነበበና ካነበበ በኋላ ምናለ ክርስቶስ ይህ ጥቅስ ስለ እኔ የተነገረ ብሎ እንትን አለ ማለት ነው። ነገራቸው ማለት ይህ ጥቅስ የነገረው ኢሳያስ ማለት ክርስቶስ ሳይወለድ ከ600 ዓመት በፊት የነበረ ነው የነበረ ነቢይ ነው። እርሱ የጻፈው መጽሐፍ ነው። እርሱ የጻፈው መጽሐፍ ክርስቶስ አነበበና ለአይሁዶች ምናላቸው ይህ ስለእኔ ተጻፈ ብሎ ያው እዚህ ጋር ነው የሰፈርኩት ብሎ ተናገረ ክርስቶስ። አይሽ ስለዚህ፣ አሁን እኛን ብትጠይቁን ሙሐመድ የቱ ጋር ነው ክርስቶስ የሰፈረው በነቢያት ተሰብኳል ትላላችሁ የቱ ጋር ነው ስንባልኛ ምንድን ነው የምንለው? የኢሳያስን ከክርስቶስ ከመወለዱ ከ600 ዓመት በፊት የተጻፉታሉ። ይኸው ክርስቶስ ይህንን ጠቅሶ ነው የተናገረው። የኢሳይያስን መጽሐፍ በእጃችን አለ። ሶ ክርስቶስ የኢሳይያስን መጽሐፍ ይዘን መተን፣ ይኸው ክርስቶስ ይህንን ነው ይሄ መጽሐፍ ይሄ ትንቢት ስለኔ ነው ብሎ ተናግሯል ብለን እናሳያለን። ስለ ተአምር እንደሚያደርግ ማለት ነው። አንካሳዎቹን እንደሚፈውስ ማለት ነው። እንደዛ ነው እናገራለን። ነገር ግን በእስልምና ግን ይህን አናገኝም ማለት ነው። ትንሽ የተረዳሽ ይመስለኛል። ቀጥዬ ደግሞ የማሳየው የዛሬ ውስታዞች የሚሉት ማለት ነው ዘዳግም ላይ የሰፈረ ሲያገኙ እንዲሁም ደግሞ ይሄ አጽናኙ የሚል የመጽሐፍ ቅዱስ አጽናኙ ይመጣል የሚላለና እሱን ይይዙና፣ ይሄ እኮ ለሙሐመድ ነው ብለው ይሰጣሉ። እሱን እንመለከታለን ማለት ነው። አመሰግናለሁ ድነው